የሊቨርፑሉ አሰልጣኝ ኧርን ስሎት ከደጋፊዎቻቸው ድጋፍን ጠይቀዋል። አንፊልድ ሮድን ቀውጢ አድርጉልንና ማንቸስተር ዩናይትድን ለማሸነፍ እርዱን የሚል መልእክታቸውን አስተላልፈዋል። እኔ ከመምጣቴም በፊት እኔም ከመጣው በኋላ እንዲህ ላለው ጨዋታ የሊቨርፑል ደጋፊዎች ድጋፋቸው እጅግ በጣም ወሳኝ ነው። አንፊልድ ለተጋጣሚዎቻችን አስቸጋሪ እንደሆነ አውቃለሁ የ ነገው ጨዋታ ላይ ግን ድጋፋችሁን በተለየ ሁኔታ እንደገፋለንና ተዘጋጁ ብለዋል። አሰልጣኝ ኧርን ስሎት ማንቸስተር ዩናይትድን ለማሸነፍ ከደጋፊዎቻቸው ትብብር ጠይቀዋል። ማንቸስተር ዩናይትድን በተመለከተ የማንቸስተር ዩናይትድና የሊቨርፑል ተመሳስሎች ብለን የምናነሳው ሐሳብ ይኖረናል። ሴኔላማይንስን በድጋሚ እናየዋለን በጉብዝና ወይስ በመፈተን፣ በመፈተን ውስጥ ራሱን ያወጣል ወይንስ ደግሞ ክፍተቱን የምናይበት አጋጣሚ ይሆናል። ይህ የብዙዎቻችን ጉጉት ነው። የሊቨርፑልና የማንቸስተር ዩናይትድ ተመሳስሎች ምንድን ነው የሚለውንም ደግሞ ወደ እናንተ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 እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን፣ አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ክበሩልን ነው የምንለው። ወደ ጉዳያችን ስንሄድ የሊቨርፑሉ አሰልጣኝ ኧርን ስሎት ከደጋፊዎቻቸው ድጋፍን ጠይቀዋል። ከጎናችን ሁኑ፣ አግዙን፣ እናም ማንቸስተር ዩናይትድን እናሸንፍ ነው የሰውየው ጥያቄ። ይህንን ጥያቄ የሊቨርፑል ደጋፊዎች በአዎንታዊ መንገድ ይመልሱታል ተብሎ ይጠበቃል ምክንያቱም ሊቨርፑልን አንፊልድ ላይ ሲጫወት የሊቨርፑል ደጋፊዎች ድጋፍ ባትጠይቂያቸው ትብብራችሁን አምጡ ባታያቸውም ከመስጠት ተቆጥበው ስለማያውቁ ነገ እሁድ አንፊልድ ይነዳል። አንፊልድ የተለየ ድባብ ይኖረዋል። ተጋጣሚያቸው በምንም ሁኔታ ውስጥ ሆኖም እንኳን ቢሆን ማንቸስተር ዩናይትድ መሆኑን አርንስሎት አልረሱትምና ነው ተባበሩን እያሉ ያሉት። እንግዲህ የአርንስሎት ሌላኛው በጣም የሳበኝ ሀሳብ የደረጃ ሰንጠረዡ ማንቸስተር ዩናይትድን አስረኛ ቢለውም የማንቸስተር ዩናይትድን እውነት ግን የደረጃ ሰንጠረዡ አያሳይም አሉ። ማንቸስተር ዩናይትድ ከደረጃ ሰንጠረዡ በላይ ነው። የውድድር ዓመቱን የጀመረበት ጉብዝና አስረኛ በመሆኑ የምታንኳስሱት ካላችሁ አልገባችሁም ማለት ነው ብለው ይናገራሉ። እነዚህን ጉዳዮች አስቀድመን እናነሳ። እንግዲህ ኧርን ስሎት የሊቨርፑል ደጋፊዎች ሚናችሁ በጣም ትልቅ ነው የሚለውን ነገር ነግረዋቸዋል። እሁድ ማንቸስተር ዩናይትድን በምናስተናግድበትና በከፍተኛ ጉጉት በሚጠበቀው ጨዋታ ያለ እናንተ ድጋፍ ማንቸስተር ዩናይትድን ማሸነፍ፣ የተሻለ ውጤት ማምጣት አንችልም ብለው ለራሱ ለሊቨርፑል ደጋፊዎች የነገሯቸው ማንቸስተር ዩናይትድ አስረኛ ስለሆነ ጨዋታው ቀላል ነው ብላችሁ የምታስቡ ከሆነ እሱ ስህተት ነው። እሱ ልክ አይደለም፣ መታረም አለበት። ማንቸስተር ዩናይትድ ደረጃ ስንጠረዱ ለአስረኛ እንጂ የ2025 26 ፐርፎርማንሱን ካያችሁት በጣም ጥሩ ከሚባሉት ክለቦች መካከል አንዱ ነው ብለዋል። ይህንን አበበ ግደይም ብሎት ነበር በቀደም የካዱኝ አሉ እንጂ የካዱኝ አሉ እንጂ። ለማንኛውም ይሄንን ብለዋል አሰልጣኝ አርነ ስሎት። ይሄንን ጋዜጣዊ መግለጫ ላይ ነው ያነሱት እና እኔ ያሉ ስለ ሊቨርፑል አሁን ባለፉት ሶስት ጨዋታዎች መሸነፍ በቼልሲ በክሪስታል ፓላስ እና በጋላታ ሰራይ ምናምን እኔ በቃ አሁን እሱን ረሰን ወደፊት ያለውን በየጨዋታው ላይ ማድረግ የሚገባንን ነገር እያንዳንዷን የፕሪሚየር ሊግ ጨዋታ እንዴት ባለ ውጤታማነት ማጠናቀቅ እንዳለብን እንጨነቃለን እንጂ ስላለፈው ወይም ደግሞ ከዛ በኋላ ተከታትለው ስለሚመጡት ነገር በመደዳው የማስብበት ምንም አይነት ምክንያት የለም። ግን አሉና ጨዋታው ከማንቸስተር ዩናይትድ ጋር ነው። ከማንቸስተር ዩናይትድ ጋር ሊቨርፑል የሚያደርገው ጨዋታ ምን ያህል ልዩ እንደሆነ በደንብ አድርጌ አውቃለሁ፣ ምክንያቱም ባለፈው የውድድር ዓመት ቴስት አድርጌዋለሁ፣ አሉ ኖሬዋለሁ አሉ። አንፊልድ ላይ ሁለት ለሁለት በሆናቸው ውጤት የተለያዩበትን ጨዋታ እያስታወሱ ነው። ስለዚህ ለሊቨርፑል ደጋፊዎች ዩናይትድን መግጠም ምን ያህል ስፔሻል እንደሆነ ምን ያህል የተለየ እንደሆነ ያለፈው የውድድር ዓመት በደንብ አድርጎ ነው የሚነግረኝ የሚል አስተያየትን ሰጥተዋል። ባለፈው የውድድር ዓመት ማንቸስተር ዩናይትድ ከአሁኑ የባሰ ደካማ ነበረ። ባለፈው የውድድር ዓመት እንደዛ ደካማም ሆኖ ግን በሊቨርፑልና በዩናይትድ የአንፊልድ ያለፈው የውድድር ዓመት ጨዋታ ግን የተሻለው ቡድን ሊቨርፑል ሳይሆን ማንቸስተር ዩናይትድ ነው። ስለዚህ ባለፈው የውድድር ዓመት በበለጠ ችግር ውስጥ ሆኖ እንደዛ ፐርፎርም ካደረገ ዘንድሮ አጀማመሩ ደረጃ ሰንጠረዡን እንደሚናገረው አይደለም፣ ከዛ የላቀ ነው የሚሉለት ማንቸስተር ዩናይትድ ይበልጥ እንደሚፈትናቸው ሰውየው ገብቷቸዋል። ቀላል እንደማይሆንላቸው በደንብ አድርገው ነው የተረዱት። ስለዚህ ይሄ ስፔሻል ነው ሲባል ለደጋፊዎቹ ብቻ ግን አይደለም ለእኔም ጭምር ነው አሉ። ምክንያቱም በዓለማችን ላይ በጣም ብዙ ሰዎች የሚያዩት ጨዋታ ከተባለ ሊቨርፑል ከማንቸስተር ዩናይትድ ጋር የሚያደርጉት ጨዋታ ነው። ሊቨርፑል ሁለተኛ ነው፣ ማንቸስተር ዩናይትድ አስረኛ ነው። ማንቸስተር ዩናይትድ እንደዚህ ነው፣ ሊቨርፑል እንደዚህ ነው ምናምን የሚባል ነገር የለም። በሊቨርፑልና በዩናይትድ መካከል ያለውን ራይ ቫለሪ ተፎካካሪነት ዓለም ያውቀዋል፣ ዓለም በጉጉት ይጠብቀዋል፣ ዓለም የሚያየው ጨዋታ ነው እና ዓለም ሲያይሽ ዝቅ ባለ አቅም መታየት አትፈልጊም። ለሶስቷ ነጥብ ብቻ አይደለም ይሄ የመታያሽ ነው። ስለዚህ በዚህ የመታያሽ ቀን ኮስሶ መታየት ማንም ማንም ቢሆን አይፈልግም፣ የሚል አስተያየትን ነው የሚሰጡት። ስለዚህ ዩናይትድ አሪፍ ነው፣ በደንብ መዘጋጀት አለብን። እንደምታወሩት አይነት ደካማ ቡድን አይደለም። አለም ያያል፣ አለም ሲያየን አንሰን መገኘት የለብንም። ለሊቨርፑል ደግሞ ከአርሰናል ጋር ለሚያደርገው ዋንጫ የማንሳት ፉክክር፣ ከሲቲ ጋር ለሚያደርገው ዋንጫ የማንሳት ፉክክር በጣም እጅግ በጣም ወሳኝ ነው። ይህንን ያህል ወሳኝ ነው ካሉ በኋላ ያለ እናንተ ትብብር ግን አይሆንም፣ ጩሁ አሉ። ግራ አጋቧቸው እነሱን። ለእኛ ደግሞ ብርታት ሁኑን፣ ክፍተቶች አሉብን፣ እናውቃለን፣ ተቸግረናል፣ ታውቃላችሁ። ግን ከደገፋችሁን፣ ከአበረታችሁን፣ ልዩ አቅም ከሰጣችሁን ግን ጨዋታው ላይ የምንችለውን በሙሉ እናደርጋለን፣ አሉና አይ ቲንክ አውር ፋንስ ካን ሄልፓስ ኤንድ ዊል ሄልፓስ ኦን ሰንዴ አሉ። እንደሚደግፉን መደገፍ እንደሚችሉ አምናለሁ ይደግፉናል ብዬም ተስፋ አደርጋለሁ አሉ። አንፊልድ ዝም ብሎ አያውቅም። እውነት ለመናገር ማንም ቢጠየቅ ስለ አንፊልድ የሚመሰክረው ይህንኑ ተመሳሳይ የሆነውን ነገር ነው። ለእሁዱ ጨዋታ ግን የተጠየቁት የተለየ ነገር አድርጉ ነው። የእስካሁኑ አይበቃም ነው። ጋርዲዮላን ብትጠይቂው በጣም ከባዱ አትሞስፌር የት ነው ምናምን ብትል አንፊልድ ነው የሚሉት። ፈርጉሰንን ብትጠይቂ፣ ቬንገርን ብትጠይቂ፣ ሞሪኒዮን ብትጠይቂ፣ ኦልሞስት ኤቭሪዋን ብትጠይቂ አርቴታን ጨምሮ አንፊልድ ነው የሚሉት። አርንስሎት የተለየ ነገር ፈልጋለሁ ሲሉ እነዚህ ሁሉ ሰዎች የመሰከሩትን ነገር እንደ በቂ አልወሰዱትም። አለን ጊቫስ ሞር ነው። ለዚህ ነው አንፊልድ ላይ ማሸነፍ በጣም ከባድ ነው የሚባለው። ለሊቨርፑል ተጋጣሚዎችለሊቨርፑል ተጋጣሚዎች በጣም ከባድ ነው ብዙ ጊዜ ትልልቅ ጨዋታዎች ሲደረጉ አድማጮችን ማስተውለው ከሆነ አንፊልድ ላይ ይሄ ቡድን ካሸነፈ ይህንን ያክል አመት ተቆጥሯል የሚሉ አስተያየቶች ነው የሚሰጡት ለማንቸስተር ዩናይትድም ባለፈው ስናነሳ እንደነበረው አንፊልድ ላይ ያሸነፈው ሁለት ሺህ አስራ ስድስት ላይ ነው ለመጨረሻ ጊዜ ማለት ነው እና ቀላል አይደለም አንፊልድ ላይ የሚደረግ ጨዋታ በብዛት በተደጋጋሚ እንደምናውቀው ግን የትም ቢሆን የትም ደግሞ አንፊልድ መሆኑ የራሱ ትልቅ አስተዋጽኦ እንዳለው ተረድተን፣ ግን በማንቸስተር ዩናይትድ ሜዳም ላይ ቢሆን ይሄ ጨዋታ በጣም ትልቅ ነው፣ ትልቅ ፍክክር የሚደረግበት ነው። ለዛም ነው ሩበን አሞሪም በነበረው ጋዜጣዊ መግለጫ ላይ እኮ ተመሳሳይ ቃል ነው የተጠቀመው። ይሄ ሊቨርፑልን ማግኘት በጣም ስፔሻል ነው፣ በቃ ይሄ ስፔሻል የሚባል አይነት ጨዋታ ነው ለማንቸስተር ዩናይትድም ቢሆን ብለው እንደውም አስታውሶ የተናገረው ባለፈው የውድድር አመት ሁለት ለሁለት በሆነ ውጤት የተጠናቀቀውን ጨዋታ በደንብ አድርጌ አስታውሰዋአለው በጣም አሪፍ ነበር የተጫወት ነው ብሏል። አሁን ይኸውልሽ ምንድን ነው መሰለሽ ሩበን አሞሪም ማንቸስተር ዩናይትድን ከተረከበበት ኖቬምበር ሁለት ሺህ ሀያ አራት አንስቶ ዩናይትድን እያሰለጠነ ባደረጋቸው ጨዋታዎች ላይ ተመስርተን አንድ ነገር ብንነጋገር የትኛው ጨዋታ ነው ከሩበን አሞሪም ጨዋታዎች በሙሉ ምርጡ? ብትባይ ቀድመን ከምንጠቅሳቸው ጨዋታዎች አንዱ ያለፈው የውድድር ዓመት አንፊልድ ላይ የነበረውን የሁለቱን ክለቦች ጨዋታ ነው። ምንም ምንም ጥርጥር የለው ምንም ጥርጥር የለውም። እና እሱ ሂዝ ራይት ልልሽ ነው ልክ ነው በደንብ ይሄ ልክ ነው የምናስታውሰው ጨዋታ ነው። እና የተናገረው ነገር አንድ አስተያየቱን ሲሰጥ ያኛው ጨዋታ በአቻ ውጤት በመጠናቀቁ በጣም ነበር የተናደድኩት ብሏል። በጣም በጣም ነበር የተናደድኩት። መጨረሻ ላይ ጨዋታው በዛ ውጤት መጠናቀቅ አልነበረበትም፣ ያው ማሸነፍ ነበረብን የሚል ሀሳብ ነው ያለው። ስለዚህ እልህ አለበት ማለት ነው። ለዚህኛው ጨዋታ የበለጠ እንድንጓጓ የሚያደርገንን ነገር ሩበን አሞሪም በተወሰነ መንገድ ከስሜቱ ጋር በተያያዘ ጠቆም ያደረገ ይመስለኛል። አንድ እሱ ነው። ሁለተኛ ደግሞ ፕሩቭ ማድረግ አለብን ራሳችንን ብሎ ተናግሯል፣ ከጨዋታው ጋር በተያያዘ ማለት ይሄ ተከታታይ ጨዋታ ተከታታይ ጨዋታ ማሸነፍ አልቻለም የሚለው አስተያየት አለ አደለ? እሱን ልክ እንዳልሆነ ለማሳየት በዚህኛው ጨዋታ ላይ በደንብ ከተጋጣሚዎቻችን ጋር ተፎካክረን ራሳችንን ማሳየት የምንችል መሆኑን ማረጋገጥ አለብን። ይሄ ሊቨርፑል አውቃለው ከማንቸስተር ዩናይትድ ጋር ሲጫወት ምን አይነት ስሜቶች እንደሚኖሩ፣ እንደገና አውቃለው ሊቨርፑል ለሁለተኛ ተደጋጋሚ ዋንጫ ለማንሳት ተከታታይ ዋንጫ ለማንሳት የሚጫወት ክለብ መሆኑን ስፔሻል ክለብ መሆኑን በደንብ አድርጌ አውቃለሁ። ለእኛ ግን ምን አይነት ሁኔታ ውስጥ እንደምንገኝ ፕሩቭ ለማድረግ ይሄ ጨዋታ በጣም ወሳኝ ነው። ተከታታይ የሚባለውን ሀሳብ ግምት፣ በነገራችን ላይ ሁለቱም ሰዎች የተናገሩት ነገር ጨዋታውን በበለጠ ጉጉት እንድንጠብቀው ያደርጋል። ግን ለእኔ የአርን ስሎት ንግግር ነው በጨዋታው ላይ ጉጉቴን ያበዛው። አንድ ለማንቸስተር ዩናይትድ ክሬዲት ሰጥተዋል። ሁለት ያለፈው የውድድር አመት አሞሪን በበጎ እንደሚያስታውሰው ሁሉ አርነ ስሎትን በመፈተን ያስታውሱታል ያንን ሊረሱት ያንን ቻለ ሊሉት አልቻሉም ሶስተኛው ነገር የሊቨርፑል ደጋፊዎችን ትብብር ሊቨርፑል ከማትጠይቂው ጥያቄ አንዱ ምን እንደሆነ ታውቂያለች የሊቨርፑል አሰልጣኝ ሆነች ትብብር አጠይቂም ከደጋፊዎቹ ምክንያቱም ደጋፊ ስለማያጎድል አሁን ከአርነ ስሎት ጋዜጣዊ መግለጫ ሀተታ በኋላ የተሰጡት የግርጌ ማስታወሻዎችን ብትመለከቼ አብዛኞቹ የሚሉት ይህ ሰውዬ ጫና ውስጥ ነው አለ አንድ የሊቨርፑል ደጋፊ። አሁን እንዳልኩሽ ትብብር የምጠይቂው ደጋፊ አይደለም፣ ሳትጠይቂው ሁልጊዜም የሚሰጥ ነው። ሁለት ደጋፊ የሚሰጥሽ ድጋፍ የሆነ ሊሚት ድረስ ነው የሚወስድሽ። ጫናውን ፊል ባያረገው ኖሮ አንደርፕሬሽር ባይሆን ኖሮ ወጥቶ በአደባባይ ተባበሩኝ ያለ እናንተ አይሆንም ምናምን አይነት ቅስቀሳ ውስጥ አይገባም ነበረ። አይ ቲንክ ይሄ ሰው የፊል አድርጎት አለ የሚል ትርጓሜ ነው አብዛኛው ሰው የሰጠው። ለማንቸስተር ዩናይትድ የሰጡት ክብር አለ። እነሱ ጨዋታውን ማሸነፍ እንዴት እንዳለባቸው ያስቀመጡት ነገር አለ። ስለዚህ ለእኔ እንዲህ ባለ ቫሊው እንዲህ ባለ ሌቭል ጨዋታውን ከተረዱት እኔ ሊቨርፑል አደገኛ ሆኖ የሚቀርብ ነው የሚመስለኝ እኔ ገብቷቸዋል። ገባሽ? ይሄ የልብ ልብ ከሚባለው ስሜት ይልቅ የስጋት ስሜት የበለጠ አደገኛ ያደርጋል ብዬ ነው የማምነው። እቀጠቅጣታለሁ ብል እኔ ለምሳሌ አሁን ይቺ ኮንፊደንስ በእኔና አንቺ ግብ ግብ ውስጥ አንቺን የበላይ እንድትውኝ ሊያደርግሽ ይችላል። አንቺ በስጋ ምናምን የምትይ ከሆነ የሌለ ያለ ኃይልሽን ነው የምትጠቀሚው። እንደዛ አይነት ስሜት ውስጥ መሆናቸውን ነው ንግግራቸው፣ ቪዲዮውንም ሳይ ምናምን፣ እንደዛ አይነት ስሜት ነው ለእኔ የተሰማኝ ልልሽ ፈልጌ ነው። ሌላው ከማንቸስተር ዩናይትድ እና ከሊቨርፑል ጋር በተያያዘ ትንሽ ወደኋላ ሄደን ዩናይትድ ወደ ቀደመ ክብሩ ይመለስ ዘንድ የሊቨርፑልም የአርሰናልም የማንሲቲም ደጋፊዎች ያላቸውን በቡድናቸው የመኩራት ስሜት በድጋሚ የማንቸስተር ዩናይትድ ደጋፊዎች እንዲኖራቸው ማንቸስተር ዩናይትድ ብዙ ነገሮችን ማስተካከል ምናምን መቻል አለበት። ሊቨርፑል እንዴት ነበረ? ተመሳስሎሾች ላነሳ ነው፣ ሊቨርፑልና ማንቸስተር ዩናይትድ። የአሁኑን የማንቸስተር ዩናይትድን ህይወት ሊቨርፑል አሳልፎታል። ሰምሃው እንዴት ወጣው ነው ሊቨርፑል በእነዚህ አሁን ባሉት ኤፍኤስ ጂአር ለሚባሉት እነሱ የሊቨርፑል ባለቤቶች ፌን ዌይ ስፖርትስ ግሩፕ የሚባል ነው ሊቨርፑልን በባለቤትነት ኦን የሚያደርገው በነገራችን ላይ በዚህ ሳምንት ሊቨርፑልን በባለቤትነት የያዙበት አስራ አምስተኛ ዓመታቸው ነው እየተከበረ ነው እየተነሳ ነው እና እነሱ ሲይዙት ሊቨርፑልን የነበረው ነገር ምንድን ነው ሊቨርፑል ምን አይነት ሂደቶችን አለፈ የሚለውን ነገር ስናነሳ ለምሳሌ ሊቨርፑል መጀመሪያ አካባቢ ሰባተኛ ደረጃን ይዞ በፕሪሚየር ሊግ የሚያጠናቅቅ ነው የነበረው። ሊቨርፑል ከዛ በኋላ ቀጥሎ በመጡት የውድድር ዓመቶች በተከታታይ ስድስተኛም ስምንተኛም መልሶ ደግሞ እንደገና ሰባተኛም፣ እነዚህን እንደ በጎ እየቆጠረ የሚኖር ሊቨርፑል ነበረ እኮ ሳምሪ። እነዚህን ሰባተኝነትን ስምንተኝነትን ስድስተኝነትን ሶኪያል፣ ከዛ በድንገት መጥቶ ሊቨርፑል ሁለተኛ ሊወጣ መቼ ብቲ? 2013 2014 የውድድር ዓመት ላይ ሁለተኛ ወጣ። ዋው ሊቨርፑል ኢዝ ባክ ተባለ። ይሄንን እዚህ ጋር ላቆመውና ማንቸስተር ዩናይትድ ከዴቪድ ሞይስ ጋር ሆኖ ተቸገረ ምናምን ምናምን አይደል? ከዛ ፈርጉሰን ከለቀቁ በኋላ ማን መጥቷል? ሞሪኒዮ መጥቷል ሞሪኒዮ ይዞት እኮ ማንቸስተር ናይትድ ሁለተኛ ወጥተዋል፣ በፕሪሚየር ሊጉ እንደውም ምን ላል፣ እስካሁን ድረስ ያቺ ዋንጫ ከማንቸስተር ሲቲ ተነጥቃ ለእኔ ልትሰጠኝ ይገባል ብሎ እኮ የሚናገርባት ዋንጫ አለች። ሊቨርፑል ሁለት ሺህ አስራ ሦስት አስራ አራት ላይ ከተከታታይ መቸገር ሰባተኛ፣ ስምንተኛ ምናምን ከመውጣት በኋላ ሁለተኛ ወጣ። ከዚህ በኋላ ይነሳል ተብሎ ተጠብቆ ነበር። ሞሪኒዮ ይዘውት ሁለተኛ ከወጣ በኋላ ከዚህ በኋላ ይነሳል ተብሎ ማንቸስተር ናይትድም ተጠብቆ ነበር። ሊቨርፑል ምን ሆነ? ስቲ መልሶ እንደገና ስድስተኛ ወጣ፣ ስምንተኛ ወጣ፣ ሴም ኦልድ ሊቨርፑል ተባለ። ከዚ ወደ ኋላ በቃ ይሄ እንደለመደው ያቺ የአጋጣሚ ናት። ሁለተኛ ያወጣው የብሬንዳን ሮጀርስ ሊቨርፑል ማለት ነው። ሁለተኛ ወጣ፣ የአጋጣሚ ነው ምናምን ተባል። ከዛ በኋላ ማንቸስተር ዩናይትድም መንሸራተቱን በደንብ አጥብቆ ያዘው፣ ቀጠለ በገፋበት ኦኬ ስለዚህ እንደዚህ ያሉትን ነገሮች ይዘን ይዘን ስንሄድ፣ ከነዚህ ተከታታይ መቸገሮች በኋላ ሊቨርፑል ባለፉት ዘጠኝ የውድድር ዓመታት አንዴ ብቻ ነው ከቶፕ ፎር የወጣው። ሁለቴ የፕሪሚየር ሊግ ዋንጫ በልተዋል። የአውሮፓ ቻምፒዮንስ ሊግን ዋንጫ በልተዋል ሁለት ጊዜ። በሌላ አጋጣሚ የአውሮፓ ቻምፒዮንስ ሊግ የፍጻሜ ተፋላሚ ሆኗል። ሊቨርፑል ደረጃ መዳቢ ነው። ሊቨርፑል ሁለቴ የተሸነፈ ሲባል ምነካው የሚባልለት ቡድን ሆኗል። ከሁለቴ የመሸነፍ በኋላ ምነካው ከተባልሽ ምን አስለምደሻል ማለት ነው። ጎብዝና አስለምደሻል ማለት ነው። ጎብዘሻል፣ በርተተሻል ማለት ነው። ብርታቱስ ብለሽ ነው የምትጠይቅ ሰው። የሊቨርፑል ተርኒንግ ፖይንት ምንድን ነው? በመጀመሪያዎቹ ስድስት ዓመታት ላይ የነበረው ፍጹም ፍጹም ዝቅ ያለ ነገር በመጨረሻዎቹ ዘጠኝ ዓመታት ላይ ወደ ፍጹም ያማረ ነገር እንዴት ተቀየረ ስንል በጣም ቤዚክ የሚባለው ነገር ተብሎ የሚነሳው የሊቨርፑል ዲሲሽን ሜኪንግ ነው የተቀየረው። ያ ሊቨርፑልን ረድቶታል ይባላል። የሆነ ዓመት ላይ በ2010ር አካባቢ ሊቨርፑል በዓለማችን በሬቨኑ በሬቨኑ ነው መለ 2011 ውድድር ዓመት ላይ የነበራቸው የክለቦች ገቢ ሲነጻጸር በአውሮፓ ዘጠነኛው ከፍተኛ ገቢ ያስገባው ቡድን ተብሎ ነበር የተነሳው። ዘጠነኛው ከፍተኛ ገቢ ያስገባው ቡድን ማለት ሻልከን መሆን ማለት ነው። የጀርመኑን ሻልክ 04ን መሆን ማለት ከባርሴሎና እና ከሪያል ማድሪድ ጋር ያኔ በገቢ ሲነጻጸር እነሱ በጣም በጥፍ ምናምን ይበልጡታል አደለም? እነሱ ማንቸስተር ዩናይትድም እንደዛ ነበር የሚበልጠው፣ የሪያል ማድሪድ የባርሴሎና የማንቸስተር ዩናይትድ። ከዛ በተጨማሪ ከሌሎቹም የፕሪሚየር ሊግ ክለቦች በእጅጉ ያነሰ ነበር። ስለዚህ ለሊቨርፑል መጀመሪያ በገቢ ማደግ አለብን፣ በገቢ ካደግን ካደግን ካደግን ከተለወጥን ከተሻሻልን በኋላ በዛ በምናገኘው ገቢ ቡድን ቢውልድ ማድረግ መቻል አለብን። ቡድን ቢውልድ እስክናደርግ ድረስ ግን ሲስተማቲካሊ በዘዴ አሪፍ አሪፍ የሚባሉ ውሳኔዎችን እንወስን ተባለ። ምን ማለት ነው? እነዚህ ትልልቅ የሚባሉትን ተጫዋቾች ለሪያል ማድሪድ እንተውለት። አንችልም ከእሱ ጋር ተፎካክረን ትልልቅ የሚባሉትን ተጫዋቾች ለዩናይትድ፣ ለባርሴሎና እንተውላቸው አሁን ያለን እውቀት አሁን ያለን የገንዘብ ገንዘባችንን በተመለከተ የምናውቀው ነገር እውቀታችን፣ አቅማችንን በተመለከተ ገበያችንን በተመለከተ ከእነዚህ ክለቦች ጋር ኮምፒት አናደርግም። እነሱን ኮምፒት ማድረግ የምንችልበት አቅም ላይ እስክንደርስ ድረስ ሌትስ ቢ ሲስተማቲክ አሉ። የመጀመሪያው ትልቁ ውሳኔ እሱ ነው። ትልልቆቹ ለእነዚህ ትልልቅ ክለቦች ተውና እነ ፊርሚኒዮን ያለሽ የሚያወሰዱ ፊርሚኒዮን የሚፈልጉ ሌሎች ክለቦች በሊቨርፑል በቀላሉ የሚበለጡ ናቸው። ሮቤርቶ ፊርሚኒዮ አሪፍ ተጫዋች ሆነ ያለ ለሊቨርፑል መሐመድ ሳላህን ያለሽ የሚያወሰዱት መሐመድ ሳላህ ከሊቨርፑል እጭ ማን ይፈልገው ነበረ? የአሁኑን አደለ መምልሽ። ቼልዚ አይተወጡ አቀባቢስ ምናምን ምናምን ያሉት እኮ በኋላ ሞሪኒዮ እኮ በጸጸት መሐመድ ሳላህን አሳልፈ የሰጠ ሰው እኔ አደለውም ብሎ ይከራከራል። ምንድነው ውሳኔ ሲባል አቅም የለውም ለፕሪሚየር ሊጉ አይሆንም ነው ሊቨርፑል ያለ ሽሚያ አነስ ባለ ዋጋ ሳዲዮማኔ አሁን መሐመድ ሳላ ፊርሚኒዮ ሳዲዮ ማኔ ለሊቨርፑል ምን አይነት ተጫዋቾች ሆኑ? ሲገዙ በነበረን ስሜት ሳይሆን ከሊቨርፑል ጋር የነበራቸውን ቆይታ ሲጨርሱ ስለ እነሱ ያለን ኢምፕሬሽን ምንድነው? ሲ ቶታሊ የማይገናኝ ነው። ሊቨርፑል በአንድ በኩል እነዚህ መካከለኛ የሚባሉ ተጫዋቾችን በትልቅ ደረጃ ይጠቀምባቸዋል። በሌላ በኩል ደግሞ ዚር ሜኪንግ ቬሪ ጉድ መኒ መስራት ጀመሩ። ምን ለማድረግ ከሊቨርፑል ሪያል ማድሪድ ተፎካክሮ ጨዋታ መውሰድ እንዲችል ተጫዋች መውሰድ እንዲችል ከባርሴሎና ከዩናይትድ ምናምን እያደረጉ ሄዱ። አንደኛው የተቀየረው ነገር እሱ ነው። ሁለተኛው ነገር ሊቨርፑል ብቻ ሳይሆን ሌሎች ክለቦችም ተጫዋቾችን ግዢ በተመለከተ እንዴት ይወሰን የሚለውን ጉዳይ ቀየሩት። ለምሳሌ ፈርጉሰን የማንቸስተር ዩናይትድ አሰልጣኝ በነበሩበት ጊዜ የማንቸስተር ዩናይትድ ተጫዋች ማን ይሁን የማን ነው ኮሚቴ ቁጭ ብሎ ከሳቸው ጋር የሚነጋገር ቪዲሽን፣ አምጡት ካሉ በቃ አለቀ። ሮናልዶ ካሉ አለቀ። ፈርዲናንድ ካሉ አለቀ። በቃ ምንም ሌላ ሰው ይሁን እንዴ ምናምን የሚባል ነገር የለም። አሁን የእነዚህ የሊቨርፑል ሰዎች ባለቤቶቹ አሜሪካውያኖች ናቸው። አሜሪካ ውስጥ ቤዝቦል ምናምን ምናምን አለ አይደለ? እዛ ዳታ ቤዝድ ነው፣ ሳምሪ ዳታው ይነግርሻል ስለ ተጫዋቹ ይገዛ አይገዛ፣ ጎበዝ ነው ጎበዝ አደለም። ሳየው ሳየው እንዲልሽ አትፈልጊም፣ መልማዩ ገባሽ? ዳታው ምን ይናገራል፣ ዳታ ቤዝድ ይሁን። ቁጥሮቹ ስለ ልጁ ምንድን ነው የሚናገሩት የሚለው ነገር እንቅጩ ይውጣ። እሱ ላይ ብቻ እንመስረት፣ ከእሱ ተመስርተን እንወስን። ግን ዳታው ብቸኛ ይሆናሉ። ከዳታው ጎን ለጎን በዳታ ውስጥ ያገኘነው መረጃ ለእኛ ይስማማናል የሚል ሰዋዊ አቅም ብቻ እንጨምር ተባለ። አሰልጣኙ ሞሮሌስ ፓወሩ እየተነጠቀ እየተነጠቀ መጣ። ለምን ብቴ ይህ አሰልጣኝ እኮ ሊሄድ ይችላል ነው። ለምሳሌ ዴቪድ ሞይስ ማንቸስተር ዩናይትድን የያዘ አንድ አመት ሳይቆይ ሄደ። ለዴቪድ ሞይስ አምስትና ስድስት ተጫዋች አስፈረመሽ ቢሆን እሱ ለራሱ ሀሳብ ነው የሚያስፈርመው። እሱ ከሄደ በኋላ እነዚህ ተጫዋቾች ለሚቀጥለው አሰልጣኝ እንደሚስማሙና እንደማይስማሙ እኮ አታውቂ። ሉዊቫን አል መጡ፣ አሁንም አራት አምስት ልገዢ ነው። ሞሪኒዮ መጣ፣ እንደዛ ልገዢ ነው። ሶልሻ ሲመጣ፣ እንደዛ ልታረጊ ነው። አይሆንም። ስለዚህ ተጫዋቾችን የምናስፈርምበት መንገድ ከፈርጉሳን በኋላ መቀየር አለበት ብሎ ማንቸስተር ዩናይትድ መስራት አለበት ነው። ሊቨርፑል ያንን በማድረጉ በደንብ ተጠቅመዋል። አሁን እኮ ነው ይልሽ አሁን ያ አሁን እኮ እየፈታውልሽ ያለውት ነገር ሳምሪ ምንድን ነው? አሌክሳንደር አይዛክ 105 ክፈለው ክፈለው አላለችም ልጅ ያለው ነበር። ይህ አቅም እኮ ነው ምልሽ ይህንን ታግሶ ነው ያመጣው፣ ታግሶ ነው ያመጣው። አሌክሳንደር አይዛክን በ105 ሚሊዮን እያስፈረመ ፍሎሬን ቪርትስን በ116 ደግሞ መልሶ ያስፈረማል። ዴ ዶንት ኬር ኔቨር ኢን ዘ ሂስቶሪ ኦፍ ዘ ፕሪሚየር ሊግ በአንድ የዝውውር መስኮር 450 ሚሊዮን ፓውንድ በላይ ያወጣ አንድም ክለብ የለም። ሊቨርፑል የመጀመሪያው ቡድን ነው። በእነዚሁ ሰዎች በባለቤትነት ተይዞ በትዕግስት እና እንዲህ ባለ ዘዴ እንዴት አሁን የደረሰበት ደረጃ ላይ እንደደረሰ ነው እያስረዳው ያለሁት። ስለዚህ አሀ የእሁድ ተፋላሚዎቻችን ለካ እንደኛው ዳከረዋል። ሽንፈታቸው የተለመደበት ጊዜ ነበረ። የትም አይደርስም መባል ለሊቨርፑል ትክክል የነበረበት ጊዜ ለካ ነበረ። ኦ ብቻዬን አደለውም። አሰራሬን፣ ሥራዬን ማስተካከል አለብኝ። ማንቸስተር ዩናይትድ የሚቆጭና የሚያንገበግብ የሚመስለኝ ስህተቱ ተጫዋች ማስፈረሙ አልቀረም የሚያንገበግበው የዩናይትድ ስህተት ኢንቢሊየንስ ነው። ገንዘብ የሚያወጣው ውድ ከፋይ ነው፣ አልረቡም እንጂ ባለፉት ከ12 ዓመት በላይ የማንቸስተር ዩናይትድ ዝውውር ይፈተሽ ቢባል የማውጣት ችግር የለበትም ማንቸስተር ዩናይትድ። የሚያወጣበት መንገድ ግን አሁን ያለውን የማንቸስተር ዩናይትድን መጉበጥ አምጥቷል፣ እንደ ልቡ እንዳይሆን አድርጎታል። ማንቸስተር ዩናይትድን መሆን አልነበረበትም። ግን የሆነው ሆኗል። ከስህተት ለመማር የእሁዱን ተጋጣሚውን ሊቨርፑልን ቢያይ አሪፍ ነው። ይቻላልም፣ ይገባልም። አይ አሪፍ ነው። በጣም አሪፍ ነገር ነው። የሊቨርፑል ጥንካሬው የመጣው ያው በአንድ ወቅት ላይ መቸገር ሳያጋጥመው ቀርቶ አይደለም፣ ግን በሂደት ውስጥ ታልፎ ነው። ሁለት ወሳኝ ነገሮች መታየት የሚችሉ ይመስለኛል፣ እዚህ ጋር አንደኛ ቅድም የተባለው ምንድን ነው የምንፈልገው? ለሚለው ነገር እርግጠኛ መሆን እና ለሚፈልጉት ነገር ደግሞ ለወሰኑት ውሳኔ ተገዢ መሆን በጣም ትልቅ ለውጥ ያመጣ ይመስለኛል። ሁለተኛ ደግሞ ተጫዋች የሚመለምሉበትን መንገድ አይደል አሁን ምንጠራቸው እኮ ተጫዋቾች ቅድም ፌርሚኒዮን ብንል ሳይዶማኒ ብንል መሐመድ ሳሌ የሶስቱ ጥምረት እኮ በጣም አስገራሚ ነው የነበረው እና ሌሎችንም ተጫዋቾች ብናይ አሁን እንደውም ለሊቨርፑል ጎብዝና ብለህ አንተ ብዙ ጊዜ የምትናገረው በቀኝና በግራ በኩል ይጫወቱ የነበሩ ተጫዋቾች አርኖልድና ሮበርትሮበርትአንድ፣ ሮበርትሰን፣ አዎ እነሱ ትልቅ አስተዋጽኦ ነበራቸው እና ተጫዋቾችን የሚመለምሉበት መንገድ ስካውት የሚያደርጉበትን መንገድ እዚህ ላይ የራሱ የሆነ አስተዋጽኦ አሉ። ብዙ ገንዘብ አላወጡም ግን ጎበዝ ተጫዋቾችን አግኝተዋል፣ እና አካዳሚ ነው አዎ ግን ረጅም ጊዜ የሚጠቀሙባቸው ተጫዋቾችን አግኝተዋል እና ይሄ ስለዚህ ምንድነው መሰለሽ ፋይናንሻሊ በሚያቀጥሽ ጊዜ ሌላ መንገድ ሊኖረሽ ይገባል እኮ። እሱን ነው እኮ አንደኛ ምንድነው ነው የምፈልገው፣ ሁለተኛ ቅድም ያልኩት ለምትፈልገው ነገር ለወሰኑት ውሳኔ ተገዢ መሆን እና ትዕግስትም ደግሞ ይፈልጋል። እና ያንንም በተመለከተ የሊቨርፑል መንገድም ያወጣ ገባ የነበረው ነው የምናስታውሰው ነው። ግን አሁን የደረሰበት ደረጃ ለመድረስ ደግሞ ማለፍ የነበረበት ግዴታ የዘቀታ ወቅት ነበር፣ የሚለውን አንስተናል። እንናፍቃለን ደግሞ እንግዲህ ጨዋታውን ጨዋታውን እንናፍቃለን። ከጨዋታው ጋር የተያዙ ሌሎች አዳዲስ መረጃዎችንም ወደ እናንተ ማድረሳችንን እንቀጥላለን። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። በያላችሁበት ያማረ ቅዳሜ ይሁንላችሁ። ይህንን የእኛን ቻናል ሰብስክራይብ ማድረጋችሁን አትርሱ። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።